በዚህ ከተማ ከስድስት ሰባት አባወራዎች የማይበልጡት ሙስሊሞች እስልምናቸውን ይዘው እስከ ዛሬ ድረስ አንድም መስጂድ የሌለበት ያ ብቻ ሳይሆን በህይወትም ኢባዳ የሚሰሩበት ቦታ የሌለ ማቾቹንም የሞቶኑንም ሰው ጂንካ ወይ ሌላ ሀገር ነው የሚወሰደው። መቶ ሀያ ኪሜ ኖርማሊ በጣም ቀረብ ብሎ ተቀበረ ሙስሊም ከተማ መቶ ሀያ ኪሎ ሜትር ማለት ነው እና ከዛ በላይ ነው የሚሄደው ማለት ነው። ያሉበትን ሙስሊም ወንድሞቻችን ለመዘየር ብለን ወደዚህ በዛሬው ቀን መጥተናል ማለት ነው። ስለዚህ ኢንሻአላህ ያለውን መረጃ ከነሱን ሰማና፣ እኛ በአለም ላይ ያለነው ሙስሊም ምን ማድረግ አለብን የሚለው ነገር ኢንሻአላህ አብሬን የምንመካከረው ይሆናል። ካላችን ድምጽ የሆነ ነገር ይታያቸዋል። የእኛ ማምጣቱን ሰምቶ እኛ እዚህ ምድር ላይ ስንቆም ያው የነበረውን ነገር ይቀይራሉ ብሎ ስለምጠረጥሩት እነሱም የራሳቸውን ድምጽ ማስታወስ እኛ ማለልሎ ነው። ስለዚህ ኢንሻአላህ ወንድሜ መሐመድ መሐመድ ምንድን ነው ሳ እኔ መሐመድ የህክምና ባለሙያ ነኝ። እዚህ ጤና ጣቢያ ብዙ አመት አገልግሎት አለኝ። እዚህ ሀና ጤና ጣቢያ ነው የሚሰራው። ምን ያህል ሙስሊም ይኖራል በወረዳችሁ በሀና አካባቢ? አከባቢ ያው አንድ ከአስር አንበልጥ የሚያለ አስር ጀማ ነው ያለን። ያው ይሄ የመስጊድ ቦታ ተሰጥቶን የመስጊዱን ቦታ እናንተ ነው የመረጣችሁ ሰው መንግስት በራሱ መርጦ እንደዚህ ሰጥቷችሁ ነው? እኛ ያው ጥያቄ አቀረብን። ጥያቄው ካቀረብን በኋላ ያው ብዙ ታግለን ያው እንት ለም እንድሰጠን ሁለት መቶ ሰው መታወቂያ አንጡ ተብሎ መታወቂያኛ ሁለት መቶ ሰው አይሞላም። ያው ያን ሁለት መቶ ሰው ሙሉ ተብሎ ያን ሳንሰጠ ከዛ በመጨረሻ በትግል ይሄ መሬት ተሰጥቶናል። ይሄ መሬት ግን አሁን ኖርማሊ በከተማው ዳር ነው ያለው። ከዚህ በኋላ እንኳን የተሰጣ መሬት የለም የለም። ከዚህ በኋላ አሁን የከተማው መጨረሻ የሚባለውና ከዚህ በኋላ ሌላ መሬት ያልተሰጣበት ምድር ላይ ነው ያስቀመጡ። ያ ብቻ አይደለም። በዚህ ቃ ምንድን ነው ያለው? ውሃ ውሃ አለ፣ በጣም ወራጅ ውሃ አለ። ስሞላ ወደዚህ ይህንን ሁሉ ራሱ ጠርጎ ብን ይላል፣ ጠርጎ የሚሄድ ኖርማሊ። ይሄኛውን አልተሰጣም እንዳይባል፣ ተሰጥቷል ተሰጥቷል እንዳይባል ደሞ በከተማው ጫፍ፣ ከዚህ በኋላ ሌላ በመንግስት አካላት የተሰጣ መሬት የሌለው በዳር አንድ በወንዙ ዳር በከተማው መጨረሻ ላይ ሙስሊሙ ያለው ሙስሊም ህብረተሰብ ይሄንን እዚህ ጋር መስጊድ ቢሰራ ከዛ እዚህ ማምጣት የምንም የማይታሰብበት ነው። ምናልባት እንደው በሳምንት አንድ ቀን የጁምአ ፕሮግራም ያም ራሱ ቢሰራ፣ ምናልባት በውሃ ሊጠረግ ይችላል። ስለዚህ እነሱ ያላቸው አማራጭ መብታችን ነው፣ ይሄ ነገር መሆን የለበትም ብሎ እንዳይናገሩ ያሉ ሰዎች በቁጥር አናሳ ናቸው። እነሱ ይሄንን ካቀረቡ የመብት ጥያቄ ነው ብሎ ይሄን እነሱ ደግሞ ካቀረቡት በእነሱ በኩል የሚመጣ ቢያንስ ከሁለት መቶ በላይ አባውራዎች በመታወቂያ የተደገፈ መረጃ ልታመጡ ይገባል ይላሉ። ያንን ደግሞ እነሱ ምንም የማይታሰብ ነገር ነው። ምክንያቱም ከአስር የማይደርሱ ሰዎች በአንድ ጊዜ ይሄንን ያህል ቦታ ደግሞ ማድረግ አይችሉም። ስለዚህ ምን ማድረግ አለብን የምለውን ውስታችን በዚህ ላይ ሀሳብ ይጨምራሉ። ያለው አማራጭ በአለም ላይ ያለው ይሄን ፕሮግራም የሚከታተል በአላህ ያመኔ ለሙስሊሙ አጋዥ ሆኜ የአላህም ቤት ገንብቼ አላህ በጀነት ቤት እንዲገነባልኝ ይፈልጋሉ የሚሉ ሙስሊም ምናልባት አራት መቶ ካርብ ይገዛ ምን ያህል ብር ይሆናል? አራት መቶ ብዙም አይፈጅም። ያው በከተማችን እስታንዳርድ ብዙም የሚል ምን ያህል ይሆናል? ቢያንስ እስከ አንድ አንድ ሚሊየን ምናምን ሊጠጋ ይችላል። ብዙም መፈጅ አይደለም። ትንሽ ሁላችን ካወጣን ልንገዛው እንችላለን። ወደ አንድ ሚሊየን የምጠጋ መሬት፣ የመስጂድ መሬት ቢገዛ እነሱ ያላቸው አማራጭ ሸራ ራሱ ተወጥሮ ማስገድ ይቻላል። አሁን ትልቅ መስጊድ ማገንባቱ አይደለም። ቢቻል ቢቻል ሁለት ነገር አንደኛ፣ መሬቱ መገዛት ነው። ሁለተኛው እዛ ላይ ስፒከር ኖሮ ሙስሊሙ አለ፣ እስልምናው አለ መመለክ ያለበት አንድ አምላክ መሆኑን ዓለም ሁሉ መስማት አለበትም። በተለይ ደግሞ ከእስልምና ውጭ ያሉት ወገኖች ራሱ መስጊድ ስሩና እኛንም ጥሩ፣ እኛ ወደ እናንተ እንመጣለን እስከ ማለት ደረጃ የሚባል ወለ ነበር የሰራነው። ብዙ እንትኖች አሉ እኛን አሁን የሚከተሉ መስጊድ ስሩ እናንተ። እነሱ አሁን ከተማ ያዩትን ነው። ከተማ አሁን ከዚህ ለትምህርት ሌላ ስፖርት ምናምን ሲሄዱ ያው መስጊድ አካባቢ እንትን ይላሉ። ግማሹም ያው ቁርአን ትንሽም አሊፊም ቀርቶ እንትን ያላሉ ያን እያዩ መስጊድ ካለ ወደ እናንተ እንመጣለን መስጊድ ካለ ወደ እናንተ እኛ ግን መስጊድ ያው ከአቅማችን እንትን በላይም ስለሆነ መስጊድ እንትን አላለን ኡስታዝ ምን ይላል በዚህ ላይ አሁን ወደ እሱ እንመጣና ያለው አማራጭ አማ ያን ይጅሩ በአለም ላይ ያለው ህብረተሰብ ይህንን ድምጽ የምትሰሙት በአላህ ያመናቸው ሰዎች ለነዚህ ህዝቦች ወንድሞች ሆነን እነም ልሙእሚኑና ይዋ የነሱ ችግር የኛ ችግር ነው። የነሱ ቁስል የኛ ቁስል ነው። የነሱ በዚህ በዲን እንደዚህ ራሳችን ደፍቶ ማኖር የኛ ችግር ነውና በላም ያለው ህብረተሰብ አይደለም ይሄንን ድምጽ የሚሰማ ትንሽ ሰው በትንሽ የብር ቢያዋጣ ለነዚህ ወንድሞቻችን መሬት ገዝተን ሸራ ወጥረንበት ስፒከር አድርገንበት ከዛ

የቦዲና የሙርሲ አገር ነው፣ ደቡብ ኦሞ ውስጥ። ሰላም አጎ ወረዳ ምባለው ሙስሊሞች ይህ አስር ያሉትን ከሌላ ቦታ የመጡት ነው እንጂ እዚያ ጋር ተወላጅ አይደለም። እዚያ ጋር ተወላጅ እነ ቦዲና እነ ሙርሲ ምንም አንድ ሰው ሙስሊም እነሱ ውስጥ የለውም። እዚያ ጋር ገና ልና መሠረት ነው ማለት ነው። ባለባቶችን አባገዳዎችን ጠርቴ በአላህ እንሻአላህ ተዓላ በአላህ ተደግፌን ሙስሊም ገና እንድ ገና ተጀምሮ ልንሰራ ነው። ስለዚህ ምን ያስፈልጋል እዚህ አገር ውስጥ ለመስጅድ መሬት ማግዛት በጣም አስፈላጊ ነው። ለመስጅድ መሬቱ ማግዛት ከተማ ውስጥ ስፓልት ላይ ያው በተቻለ መጠን በተቻለ መጠን የሚመችበትን ቦታ ላይ መሬት ገዝቶ መስጅድ ብን ሰራ አዛን ካወጣ ልጆቹ ከቀሩ አባ ገዳዎችን ባለ አባቶች ወደ ዲን ይመጣሉ። ሙርሲና ቦዲና፣ እና ዲሜ ና እና ኮንሶ እና ሌሎስ እና ባጫ የሚባለው ብሄረሰብ እዚው አካባቢ አለ። ግን ከነሱ ውስጥ አንድ ሙስሊም አይኖርም። በጣም ችግር የሆነው እዚ አካባቢ ያሉት ማለት ነው። ስለዚህ ወንድሞ